ምክንያት ነው። እኔ እኮ ይሄ ምስጢር ሊገልጥልኝ የቻለ ሰው ስለሌለ ነው እንጂ ገብቶኛል እኮ ነፍሴ አጣች። ይህንን ምስጢራት የሚገለጥበት ቦታ እንደ ቀልድን የመጣሁት፣ እግዚአብሔር ግን ይሄ መለኮታዊ ቀጠሮ ነበረ። እሷ ጋ ቆመልኝ። አይ እሷ ከፊት ለፊት ወረቀት መሰለኝ። እሷን አሁን በማሳይሽ ውስጥ ነገር ውስጥ በዚህ ውስጥ እግዚአብሔር መልሶ ይልክሻል። እግዚአብሔር ይህንን ቃል በቃል በህይወትሽ ውስጥ አካል ለብሷል። አሜን፣ አሜን፣ አሜን። አዎ አስር አስራን አስራ ሁለት አስራ ሶስት አስራ አራት ቀን። ይህንን አስራ አራት ቀን ይዞሽ የመጣ መንፈሳ ሰውነት ሰውነቴ አሳስሮኛል። መጸለይ አልችልም። ቆይ አስራ አራት ይህንን አስራ አራት ቀን ስትመጪ ስትመጪ አስራ አራት ቀኑ ስትመጪ በትግል ነው የመጣሽው። እውነት ነው፣ እየሰማችን ነው። በትግል አሁን ኬዙ የስጋ ብቻ አይደለም፣ ሌላ ደግሞ ከበስተጀርባ ያለ ሌላ ጨለማ ውጊያ አለ። እውነት ነው፣ እውነት ነው። እያንዳንዱ የሚሆንብሽ ነገር በጠቅላላ ስትጸልይበት የሚለቅ ምክም ስለበለ ከዛ ተመልሶ የሚመጣ፣ እውነት ነው። በጣም ስትጸልይ የሚለቅ እውነት፣ ተመልሶ የሚመጣ እየተመላለሰ የሚመጣ ፋይት የሚያደርግ እውነት ነው። አሁን እዚህ ስትመጪ እግዚአብሔር ነገሩን እንዲገልጥልሽ ትፈልጊያለሽ፣ እውነት ነው። ኬት እንደሚመጣ ለምን ህይወትሽ ላይ ይሄ የሆነ እንዳለ ለምን አታክ እንደምትደረጊ እውነት ነው። ይሄ ነገር እንዲገለጥ ትፈልጊያለሽ፣ እውነት ነው። እግዚአብሔር ሰው አዎ፣ በጣም ምክንያቱም ይሄ አሁን የምነግርሽ መንፈስ ሌሊቶችሽን ይዞታል። በጣም በጣም ሌሊት ላይ ፊዚካ ላይ የሚመጣ ፐርሰን አለ አይቼዋለሁ። ፊዚካ ላይ አይቼዋለሁ። አሁን ፊዚካ ላይ የሚመጣው ፐርሰን ከየት ዓለም ወቶ እንደሚመጣ ከመንፈስ ዓለም ውጪ ፍጥረታዊ ዓለም ላይ አንቺ ታውቂዋለሽ። እውነት ነው። እውነት ነው። ፊዚካ ለምንድን ነው የሚመጣው? ከመጣ በኋላስ ህይወትሽ ላይ ምን ሆነ? ህይወትሽ ላይ የጸሎት አትሞስፌር የሚባል ነገር ህይወትሽ ውስጥ እንዳይኖር በትክክል ከመጣ ጊዜ ጀምሮ የሌሊት ጸሎት ነበረሽ። እውነት ነው። የሌሊት ጸሎቶችሽን አትሞስፌር ነጠቀ። እውነት ነው። እውነት ነው። አቅም አሳጣሽ። እውነት ነው። ትነሻለሽ፣ ተነስተሽ ተንበርከሽ በዛው ነው የምትተኚ። እውነት ነው። ምክንያቱም ቢባል የመጣው ስፒሪት አያልጽልሽ። እውነት ነው። መዝሙር ከፍተሽ መዝሙሩ እየዘመረ ሊነገ ይችላል። እውነት ነው። ከፍተሽ እውነት ነው። ልክ አንቺ በዞን የምትተኝ እውነት ነው። እግዚአብሔር ሰው አሁን ከጀርባ እያለ ሌላ አታኪንግ ስፒሪት ነው አሁን ቀጥለው መጣና ነው ፊዚካሊ አንቺን አታቅ ማድረግ ጀመረ። እውነት ነው። እኔ እኮ ይሄ ምስጢር ሊገልጥልኝ የቻለ ሰው ስለሌለ ነው እንጂ ገብቶኛል እኮ። ግን ነፍሴ አጣች ይህንን ምስጢራት የሚገለጥበት ቦታ እንደ ቀልድን የመጣሁት እግዚአብሔር ግን ይሄ መለኮታዊ ቀጠሮ ነበረ። አይገርም እውነት ነው። ይህንን ሚስጥር የሚገልጥ አተሽ ነው እውነት ነው። ያቤት የኔ ጌታ፣ ኢየሱስ ጌታ የማይሰወርበት የማይደበቅበት የማይከለልበት ሁሉ በፊቱ ግልጥ ሁሉ ሁሉ አረ ኢየሱስ ያለ ኬት እንደሚመጣ ታውቂያለሽ። ከሰሜን ክልል ትግራይ ነው። እኔ የምቀርበው እህ ከትግራይ ነው የመጣሽው። ከሰሜን ክልል የሚመጣ መንፈስ ተያይዤዋል፣ ወሩ ሙሉ እሱ ነው የሚቀጠቅጠው። ኢየሱስ ጌታ አራ ሃሌሉያ። እዚህ ቦታ ብዙ ሲፈቱ ያችት ኬት ነው አብዛኞቹ። መንፈስ ቅዱስ እየተቆመኝ የምናገረው ከሰሜን ክልል፣ ከሰሜን ክልል ያለ ድግምት አለ። ነይ ውጪ ስል ትወጣለች። አሁንም ተመሳሳይ ቀስተ ነው የሚወረወርብሽ ሉክ አሁን ይህንን ነገር ይህንን ነገር አስራ አራት ቀን ፊዚካሊ ቦዲሽ ላይ እያየሽ መጣሽ እንጂ የምር የለመደሽ ነገርሽን ከያዘ ሰባት ዓመት ሆኖታል። እውነት ነው በጣም የተገለጠው ሁለት አመት ነው። እውነት ነው እስፔሻሊ አራት ቀን ያልከው በጣም በትክክል ነው። አራት አስራ አራት ቀን ኤግዛክትሊ መቀሌ ነበርኩኝ እዚህ እዚ ከመጣሁኝ የዛሬ አስራ አራት ቀን መቀሌ ነበር። አቤት የእኔ ጌታ የዛሬ አስራ አራት ቀን መቀሌ ነበር ከዛን ጊዜ ከመጣች በኋላ ነው ቦዲሽ ላይ በጣም ቀጥታበት ውጊያን እያይሽ የመጣችው። ጭንቅላቴ ኮንትሮል አረገ፣ ይሄ ግማሽ ጎኔ ኮንትሮል አረገ፣ መጸለያ አቃተኝ አቃተኝ። ስንት ቀን? አስራ አራት ቀን። ከየት ነው ይመጣዋል? ሰሜን ክልል አሁን ይሄ ስፒሪት ሰባት ዓመት ሆኖ ታላልኩሽ። ሰባት ዓመት ላይ ሲሰራ በተገለጠ ነገር አይደለም የሚሰራው። ሲሰራ ግን እየሰነበት የመጣበት መንፈስ ግን አንድ መንፈስ አለ፣ ጭንገፋ ይባላል። እውነት ነው። መቼም ቢሆን ያንቺ የሆነ ነገር እንዳትጂ። እውነት ነው። ልክ ነው። በጣም ብዙ ቻንሶች ህይወትሽ ላይ መጥተዋል። እውነት ነው። በጣም ብዙ ህይወትሽን፣ ታሪክሽን የቤተሰብ አይደለም የሌላ ምሶ ሊለውጥ የሚችል ነገር ህይወትሽ ላይ መጥቶ ነበር። እውነት ነው። በዛ ነገር ውስጥ ጸንተሽ እንዳትቀጢ እውነት፣ ፍሬ እንዳታፈሪ እውነት፣ ያንቺ የሆነ ነገር ሁሉ እየበዛ እንዳሄድ እያደረገ የመጣ መንፈስ ነው እውነት ነው። ሉክ በህይወት እንኳን ደስተኛ ሆነሽ እንዳትቀጥ እየታገለ መንፈስ እውነት ነው። ሁል ጊዜ ጥያቄሽ እሱ ነው እውነት ነው። የኔ ነገር መቼ ነው የሚፈታው ነው ምክንያቱም አንተን እያመለኩ አንተን እየፈለኩ ፊትን እየፈለጉ ለምን ነው መቼ ነው እውነት ነው። ሉክ አሁን አያችሁ አይደለም ያ የሰባት አመት ኬዙ ዛሬ መጨረሻው ስለሆነ ነው። አሜን ሉክ ሰባት አመት። ከዛ በኋላስ የዛሬ 14 ቀን እዛው ነበረች። ከዛውን የሚነሳው መንፈሱ ሉክ። አሁን ነገሯን ሁሉ አትቦ እሷን ለመያዝግ የሚፈልገው ራሷን ይዟል። ቦዲዋን እግሮቿን ይዟል። ሉክ ደሟን ይዟል። እውነት ነው። ማሰር ነው የሚፈልገው። እውነት ነው እንደዛ። አሁን ያለሁበት እንደዛ ነው። ተይዣለሁ፣ በቃ አልቻልኩም። ከአቅሜ በላይ ነው። ስራ ራሱ መስራት አልቻልኩም። ሞራልም የለኝም፣ በቃ የመስራትም አሁን የሚሰራው ከበስተጀርባ ያለ ያ የሚሰራው መተትና አስማት ሲዝኑ ምን መሰላችሁ ኪዳን የሚያድስበት ነው። በየሰባት ዓመት ኪዳን ያደሰምክ አሁን ኪዳን ካደሰ በኋላ ኃይሉን ጨምሮ ነው የሚመጣው። ከዚህ በፊት ስፕሪቹዋል ላይ ዓለም ላይ ነበር፣ ዋራ የሚያደርገው የነበረው። አሁን ደግሞ ፊዚካል ላይ መጣ። ፊዚካል ላይ ለምን መጣ ሲባል እሷ እዛ ነበረች፣ እሷ በዛ በነበረችው በሳል ደግሞ ሰቨን ኢየርስ ሞልቶታል። ሰባት ዓመት ሲሞላው ደግሞ ኪዳኑ ቢታደስበት ነው። ኪዳኑ አድሶ ሲመጣ ደግሞ ህይወቷን ለመያዝ ሉክ፣ እንዴት እንዴት ስትራቴጂካል እንደሚሰራ ጨለማ ሰራ። እንደው እኛ ጌታ ባይኖረ እውነት እንደው የእሱ ባንና ሆኖ ኑሮ ምንድን ነበረ መኖሩ? አረ ኢየሱስ ብቻውን ጌታ ነው። አሜን፣ ሃሌሉያ አሌሉያ። እኔ በህይወተች ውስጥ ይሄ እንደሚፈጽም አውቃል አሁ ጻፍኩት ክ ይሄ በህይወተሽ ውስጥ እንዳያልፍና እንዳይፈጽም ነው ዲመና ውስጥ ይሄንን እንደሚያሳልፍ ከዚህ የተነሳ ነው፣ ነገሮች ወደ ፍጻሜ እንዳይመጡ አንቺ መያዝ የፈለገው እውነት ነው። ስለዚህ አሁን ዛሬ ጨለማ ስራ የሚፈርስበት ነው ማለት ነው። አሜን፣ ሃሌሉያ፣ አሜን፣ ሃሌሉያ አሜን። አጃሊ ባኖስ ቶ ብሩሳ ካቲያስ አሜን። መንፈስ ቅዱስ በናዝሬቱ በጌታ በኢየሱስ አሜን። ከዚህ ሰዓት ጀምሮ ህይወቷ ይፈታል። አሜን። ይፈታል። አሜን። ይፈታል። አሜን። ይፈታል። አሜን። የታደሰ ኪዳን ሁሉ ፈረሰ። ነፃ ወጣሽ፣ ነፃ ወጣሽ። መዳኗን በሰውነቷ አሜን አወቀች። እንደነ ታወቃት ታወቀት። በጌታ በኢየሱስም ስም ከራስ ፀጉርሽ አሜን እስከ እግር ጥፍርሽ ድረስ የእግዚአብሔር አልበላይሽ ላይ ሆነ አሜን። የእግዚአብሔር መንፈስ በላይሽ ላይ ሆነ አሜን። አጃዲ አዳባ አስተካካሪ አሜን፣ አሜን። አሁን ሁለተኛ ይሄ ሲፈርስ አንቺ የምትላኪበት ስፍራ ነው። አሜን፣ ተመለሰሽ የምትገቢበት ስፍራ ነው። አሜን በምን እንደምገቢ ነው፣ እዚህ ጋር ቅድም መንፈስ ያጽፈኝ የነበረው አሜን። ኢየሱስ ጌታ አሜን፣ ሃሌሉያ አሜን። ገና ይሄንን ስታዩ ኃይልና መንፈስ ያልፍባት አሜን። ሉክ ይሄንን ለማንም አላሳየም